መገናኛ ብዙኃን የሴቶች ተጠቃሚነት እውን እንዲሆን ኃላፊነታቸውን በአግባቡ ሊወጡ ይገባል ሲሉ የአማራ ሚዲያ ኮርፖሬሽን ሴት ሰራተኞች ተናገሩ። ሴቶች ተጽዕኖ ፈጣሪ በመሆን ተጠቃሚነታቸው እውን እንዲሆን አሚኮ የበኩል ሚና እንዲወጣ የአሚኮ ዋና ስራ አስፈጻሚ አቶ ሙልቀን ሰጥ ያስታውቀዋል። የአሚኮ ሰራተኞች ዓለም አቀፉን የሴቶች ቀን በተለያዩ ዝግጅቶች አክብረዋል። ተጨማሪውን ከበቀለ ተሾመን እንከታተል። የአማራ ሚዲያ ኮርፖሬሽን አለም አቀፍ የሴቶች ቀንን በተለያዩ ዝግጅቶች አክብሯል። የሴቶች ተጠቃሚነትና ተሳትፎ እውን ለማድረግ የመገናኛ ብዙኃን የተሻለ ስራ የሰሩ ሴት ተሞክሮችን በማስፋት ሕጎችን በማስተዋወቅና መብታቸው እንዲከበር በማድረግ በኩል የጀምሯቸውን ስራዎች አጠናክረው ሊቀጥሉ እንደሚገባም በአሚኮ የሚሰሩ ሴት ሰራተኞች ተናግረዋል። ሴቶች ተጠቃሚ ተሳታፊ መሆን አለባቸው የሚል ነው። በአለም አቀፍ ሆነ በሀገር አቀፍ ኮንቬንሽን ሕጎች ወጥተዋል፣ መመሪያዎች ወጥተዋል። እነዛን ተከትለን በእያንዳንዱ ሁኔታ ላይ መሳተፍ ተወዳጅና ተጠቃሚ መሆን አለብን ማለት ነው። ከዚህ አንጻር ሚዲያው ደግሞ ሴቶች ተጠቃሚና ተሳታፊ እንዲሆኑ ህጉን ማሳወቅ፣ መብታቸውን ማሳወቅ እንደገና ደግሞ ይህንን ተጠቅመው ደግሞ ታግለው የወጡ ብዙ ትግል አለው። በህይወት ትግል አለ። በሴቶች ላይ የራሱ የሆነ ጫናና ትግል አለ። ይህን ታግለው የወጡ ሴቶችን ደግሞ ጎልቶ እንዲወጡ በማድረግ ሌሎች ደግሞ ከነሱ እየተማሩ ውጤታማና ስኬታማ እንዲሆኑ ማድረግ ደግሞ የሚዲያው ኃላፊነት ነው። ሚዲያው በሴቶች ዙሪያ በርካታ ስራዎች ይሰራሉ። የተሰሩትን ስራዎች ደግሞ ውጤታማነታቸውን መከታተል እንዲሁም ደግሞ የሚመለከተው አካል በሴቶች ላይ የሚሰራው ስራ በትምህርት ቤቶች ሊሆን ይችላል፣ በመንግስት ደረጃ ሊሆን ይችላል፣ በቤተሰብ ደረጃ ሊሆን ይችላል። በርካታ ስራዎችን መስራትና የሴቶችን አቅም ማጎልበት፣ ሴቶች ወደፊት የሚወጡበትን መንገድ መፍጠር ያስፈልጋል። አሁንም ድረስ መሰራት ያለባቸው ነገሮች እንዳሉ ይሰማኛል። አንደኛ ከሴቶች በራሱ መስራት እንደሚችሉ ማመንን አንድ እሱን አነሳለሁ ከዛ ውጭ ደግሞ አጋር አካላት የሚባሉት አለ አደለ ወንዶችም በራሱ ሴቶች ጠንካራ እንደሆኑ ማመን አለባቸው ብዬ አስባል። አሚኮ አሁን ላለበት ደረጃ እንዲደርስ በተቋሙ ያሉት ሴት ሰራተኞች ሚና ከፍተኛ ነው ያሉት የአሚኮ ዋና ስራ አስፈጻሚ ሙሉ ቀን ሰጥዬም የሴቶች ተጠቃሚነት እውን ይሆን ዘንድ ሴቶች በጋራ የመስራት ልምዳቸውን አጠናክረው መቀጠል ይኖርባቸዋል ብለዋል። አሚኮም ተጽዕኖ ሴት ፈጣሪ በመፍጠር የሴቶች ተጠቃሚነት እውን እንዲሆን ሚናውን እንደሚወጣም ገልጸዋል። ያላችሁን እውቀት ልምድ ተጠቅማችሁ ውጤት በማምጣት በአሚኮ ተቋም ውስጥ ብቻ ሳይሆን በአሚኮ ቤተሰብ ብቻ ሳይሆን እንደ ክልልም እንደ ሀገርም አሻራችሁ ጎልቶ የሚታይ የምትታወቁ ሴቶች እንድትሆኑ በተቋም ደረጃ እገዛችን አጠናክረን እንቀጥላለን። ግን ዋናው የእናንተ አቅም የእናንተ መወሰን የእናንተ መቁረጥ ስለሆነ አንድነታችሁን አጠናክራችሁ ከዚህ የበለጠ አሻራ እንድታሳርፉ ማድረግ ያስፈልጋል። ላሚኮ የሚጠቅም የማዕዘን ድንጋይ ሆናችሁ ማገልገል የምትችሉት በደንብ መተጋገዝ ስትችሉ ነው እና ይህንን አጠናክሩ። የዛሬውን ቀን የመገናኛ ቀናችሁን ለቀጣይ አብሮነትና ለቀጣይ ስራ እንደ መነሻ ውሰዱት። ዓለም አቀፍ የሴቶች ቀን በዓለም ለ114ኛም በሀገር ደረጃ ደግሞ ለ49ኛ ጊዜ ይከበራል።